የጉራጌ ጀበና የሚባለው ነው፣ አይደለ? ትልቅ ነው በጣም። ከጦር ኃይሎች ወደ ቤቴል ባለው መንገድ ላይ አንድ ለየት ያለ ገበያ ተመልክተን ቆመናል። እዚህ አካባቢ እንግዲህ በብዛት ባህላዊ የሆኑ እቃዎች ይሸጣሉ። ጀበናዎች፣ እንዲሁም ሰፌዶች፣ የተለያዩ ነገሮች ነው ያሉት። እኛም ትኩረታችንን ስለሳበው ለእናንተ ልናደርስ ነው። ዋጋው ስንት ነው ብለን ጠይቃለን። ምን ምን ነገሮች እስ ይዛቸዋለን እንላችኋለን። አብራችሁን ቆዩ። እሺ፣ እኔም ነው አመሰግናለሁ። እሺ፣ ማሪፋ መሀመድ እባላለሁ። ባቱ አዲስ ነው፣ በቅርብ ቀን የጀመርነው። ላሳይሽ ወደ ውስጥ

ሰዎች በተለያየ ከለር ብዙ አይነት አለ። እነዚህም አሉ በመጠንም በአይነትም። ስንት ነው የሚባሉት እነዚህ እነዚህ ሁለት መቶ ብር እነዚህ መቶ ብር ናቸው። ዘመና መጣሽ ጀበናዎችን እያየሁ ነው። እንዴት ነው ተፈላጊነት አላቸው? እነዚህ በጣም ይፈለጋሉ። የጅማ ረከቦት ናት። ስድስት ስኒ ነው የምትይዘው። እቤት መቼ? አልሐምድሊላሂ ደህና፣ አልሐምድሊላሂ። ቤቱ በጣም ያምራል። አዎ፣ አዎ ያምራል። እንደዚህ ሞራል የሚሰጠን ሰው ነው የምንፈልገው አይደል? እኛውም እኮ ዝናችን ሰምተን እኮ ነው በዚህ ስናል አይተን የመጣ ነው። በብዛት ምን ምን ነገሮችን መተው ይወስዳሉ? ስጋ መጣ የሚፈልገው ሸክላ ነክ ነው። ሸክላ በጣም ይፈልጋል። ያው ሆቴልም ያላቸው እንትንም አላቸው ለመኖራም ለሰርግም የሚፈለግ ሸክላን፣ ጣባ፣ ድስቶች፣ የተለያዩ ነገሮች እነሱ ይፈልጋሉ። የበለጠው ማለት ነው የሚፈለጉት ነሱ። አራት መቶ አለ ሶስት መቶ አለ ይሄ ክትፎ ማውጫ በቀንድ ነው የሚሰሩት። ጻባ ሁለት ከምሳም አለ ሶስትም አለ በደረጃ አለ ሁለቱም አለ። መተምሳ እነዚህ ትንንሾች ናቸው። እነሱ ዋጋቸው ሰባ አምስት አምሳ የሚሸጡ ናቸው። ጀበናስ ጀበና መተምሳ ምን ዓይነት ጀበናዎች አሉ የተለያዩ ጀበና ሳይዝ የሚቀንሰው ይሄ አሁን ትልቁ ነው የሚቀንስ ትንንሹ ይቀንሳል በሚቀንሰው አሁን ይሄ መተንሳና እዛ ጋር መሆን ይታየኛል ማሰሩ ያው የሚፈልገው አሁን ለውሃ ያው ዛሬ ባህላችን፣ የድሮ ባህላችን እየተመለሰ ነው። በፊት በቻይና ይቃ ነበረ። አሁን በባህላችን ስለሆነ ይሄ ማሰሮዎች ለጠላ ማቅረባ፣ ለውሃ ይፈልጎታል፣ ለማርም፣ ለብዙ ነገሮች ይፈለጋል። እነዚህ ው ትንንሾቹ ይ ማቅረባ ናቸው። አሁን አሁን አልሐምዱልላ፣ የሀገራችን ምርት በባህላችን መመለሱ እኔ ደስ ይለኛል። እነዚህ ምንድን ነው የሚቀርብባቸው? እነሱ አይነትም ታቀርብባቸዋለሽ። ሚጥብጣና ቅማም ታረባወደየወደረ ነው የሚክትፎ ማቅረባ ነው። ትልቁም ድንሹም አለው። ተዘርግቶ ጠረጴዛ ላይም ትልቁም አለው። ያው በሚፈልገው አባት ሰው እየመጣ የቲክቶክ ቡና መቀያት ብሎ ሲጠይቀን በቃ ቲክቶክ ወጣቶች ስለሚያዩ

ውሳቴ ቲክቶክ ላይ ዒዳ ስታይ አለ ሄደን አዘዝነው በቃ ያመጣነው እንጠቀማለን በፈለግሽ በቀዩም አለው በፈለግሽ ነገር አለ በጥቁሩ በተለይ እነሱ ትንንሽ ናቸው መቶ ብርም አለ መቶ ምሳም አለ ቆይታ ነበረ በጣም እኔማ አመሰግናለሁ ተመልካቾች ዛሬ በቅዳሜ መልክ እንግዲህ ከጦር ኃይሎች ወደ ቤቴል በሚወስደው መንገድ ላይ የተመለከትከውን ነገር እዚህ ገብተን ዋጋውን ነግረናቸዋል እዚህ አካባቢ ያሉ እንግዲህ በርካታ የሆኑ ባህላዊ ነገሮችን ይዘዋል። የሁሉም አካባቢ ባህላዊ ነገሮችን ከፈለጋችሁ እዚህ ታገኛላችሁ። ለማንኛውም ጥሩ ቆይታ ነበረን። መረጃ እንዳገኛችሁበትን ተስፋ እናደርጋለን። የቅዳሜ መልክ ግን ይቀጥላል።